ሰላም ጤና ስጥላ፣ አድማጭ ተመልካቻችን ከቶፕ ነች ኔትወርክ ለታዊ ዜናዎችን ይዘን ቀርበናል። በቅድሚ አማርቶቹ የትግራይ የቀድሞ ታጣቂዎች የተሃድሶ ስልጠና በሰኔ ወር ይጠናቀቃል ተባለ። በባለድርሻ አካላት ጥያቄ የተነሳበት የመገናኛ ብዙኃን ማሻሻያ አዋጅ ለውጥ ሳይደረግበት ፀደቀ። ኢትዮጵያ በብሪክስ የተመሰረተውን የአዲሱን የልማት ባንክ የምትቀላቀልበት ጊዜ ቅርብ ስለመሆኑ በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ ተናግረዋል። ኢትዮጵያ በሞያሌ ድንበር የንግድ ልውውጥን በ1 ሺህ ዶላር ጣሪያ ለማስጀመር ተስማሙ። የአፍሪካ ህብረት ዓለም አቀፍ አጋሮች ድጋፋቸውን በመቀነስ አፍሪካን እየፈተኑ ተባለ። ተቋርጦ የቆየ የመጀመሪያ ዙር 75 የትግራይ ክልል የቀድሞ ታጣቂዎችን ትጥቅ የማስፈታት እና መልሶ የማቋቋም ወደ ማህበረሰቡ የመቀላቀል ስራ በሰኔ ወር መጨረሻ እንደሚጠናቀቅ ብሔራዊ ተሃድሶ ኮሚሽን አስታወቀ። ኮሚሽኑ በ2017 ዓ ም ሰኔ ወር መጨረሻ ድረስ የትግራይ ክልል የቀድሞ ታጣቂዎችን የሰራዊት ብተና ዲሞቢላይዜሽን ለማድረግ ከክልሉ ጊዜ አስተዳደርና ከመከላከያ ሚኒስቴር ጋር በመሆን ቅድመ ታዋጊ መሆናቸውን የማረጋገጥ መዝገብ እና ከተመዘገቡ በኋላ ደግሞ ዲጂታል መታወቂያ የመስጠት ስራ የሚከናወን መሆኑን የብሔራዊ ተሃድሶ ኮሚሽን ኮሚሽን አለም አቀፍ ግንኙነት ዳይሬክተር አቶ ሀብታውን መለስ ተናግረዋል። የብሔራዊ ተሃድሶ ኮሚሽን ህዳር 10 2017 ዓ ም ያስጀመረውን የሰራዊት ብተና ትጥቅ የማስፈታትና ና መልሶ ከማህበረሰቡ ጋር የመቀላቀል ፕሮግራም በመጀመሪያ ዙር በአራት ወራት ውስጥ ሰባ አምስት ሺህ የቀድሞ ታጣቂ ሀይሎችን ለማሰልጠን እቅድ መያዙ ይታወሳል። ፕሮግራሙን ለማከናወን በክልሉ በሶስት ቦታዎች ማለትም በመቀሌ፣ በእዳጋ ሐሙስና በአድዋ በሚገኙ ማዕከላት እስከ ሰኔ መጨረሻ ድረስ የተጠቀሰውን አሀዝ በየቀኑ በመዝገብ የቀድሞ ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራ እንደሚከናወን ጠቁሟል። በተለይም የቀድሞ ታጣቂዎች ወደ ማህበረሰቡ የመቀላቀል ስራ በኦሮሚያ በአፋርና በአማራ ክልል ተግባራዊ እንደሚደረግ እና ላለፉት ሁለት ወራት በትግራይ ክልል ተጀምሮ የነበረው ምዝገባ ተቋርጦ እንደነበር አክለው ገልጸዋል። ከብዙ ወራት በፊት ለህዝብ ተወካዮች ምክር ቤት ቀርቦ በመገናኛ ብዙኃን ባለሙያዎች እና በሙያ ማህበራት ጥያቄ የተነሳበት የመገናኛ ብዙኃን ማሻሻያ ረቂቅ አዋጅ የቅርብ አስተያየቶች ማስተካከያ ሳይደረግበት በፓርላማ በአብላጫ ድምጽ ጸደቀ። የመገናኛ ብዙሃን አዋጅ ቁጥር 1238 ህዝብ 2013ን ለማሸል በቀረቡት ድንጋጌዎች ከባለድርሻ አካላት ጋር በተደጋጋሚ በተካሄዱ ውይይቶች እንዲቀየሩ ተብሎ የነበሩ ድንጋጌዎች ባሉበት እንዲቀጥሉ ቢጠየቅም ተሻሽለው መጥተዋል በመገናኛ ብዙሃን ባለስልጣን ተግባርና ሀላፊነት እንዲሁም የዕለት ተዕለት ስራዎች አፈጻጸም ላይ ክፍተት የፈጠረ መሆኑን ከመገናኛ ብዙሃን የቁጥጥር ስልጣንና ተግባር አኳያ ሲመዘን በርካታ ክፍተቶች ያሉበት መሆኑ የሚዲያ ነጻነትና የህግ ጠያቂነት ሚዛናቸውን ጠብቀው እንዲሄዱ አለማድረጉ ማጣጣም አስፈላጊ መሆኑ ስለታመነበት አዋጁን ማሻሻል አስፈላጊ መሆኑን በማብረት ጠቅሷል። በዚህ መሰረት በስራ ላይ ባለው አዋጅ ከባለስልጣኑ የቦርድ አባላት ሁለት የሲቪል ማህበረሰብ፣ ሁለት የመገናኛ ብዙሀን፣ ሁለት ከመገናኛ ብዙሀን ዘርፍ ጠቀሜታና አግባብነት ካላቸው የመንግስት አካላት የተውጣጡ ይሆናሉ ተብሎ ተደንጎ ነበር። ይሁን እንጂ ተሻሽሎ የጸደቀውና ተቃውሞ የቀረበበት ማሻያዎች የቦርድ አባላት ለመገናኛ ብዙኃን ቅርበትና አግባብነት ካላቸው የተለያዩ አካላት ና የተለያዩ አካላትና የህብረተሰብ ክፍሎች የተውጣጡ ይሆናሉ በሚል ተስተካክሏል። ይህኛው ድንጋጌ ግን የቦርድ አባላት የፖለቲካ ሹመኞች እንዲሆኑ ይደነግጋል የሚል ስጋት እንዳላቸው ብዙዎች አስተያየት ሲሰጡ ነበር። በተመሳሳይም በስራ ላይ ባለው አዋጅ ስለ ቀጥታ ስርጭት በማብራሪያ አንቀጽ 55 ትረክ የቀጥታ ስርጭት ወጪ ማንኛውም የፕሮግራም ይዘት ከጣቢያው ከመሰራጨቱ በፊት ሕግን የሚያከብር መሆኑን የማረጋገጥ ኃላፊነት ብቻ ይሰጥ የነበረ ሲሆን ተሻሽሎ በጸደቀው ተቃውሞ የቀረበበት ድንጋጌ ማንኛውም ፕሮግራም በቀጥታ ከመሰራጨቱ በፊት ወይም በሚሰራጭበት ጊዜ ሕግን የሚያከብር መሆኑን የማረጋገጥ ኃላፊነት አለበት ተብሏል። ኢትዮጵያ ባንኩ እንድትቀላቀል በሁሉም አባል ሀገራት ድጋፍ አግኝታለች ሲሉ አምባሳደር ልዑልሰገድ ታደሰ ተናገሩ። ኢትዮጵያ በብሪክስ የተመሰረተውን የአዲሱን የልማት ባንክ እንደምትቀላቀል ቅርብም ስለመሆኑ በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ ገልጸዋል። አምባሳደሩ ኢትዮጵያ ባንኩ እንድትቀላቀል በሁሉም አባል ሀገራት ድጋፍ አግኝታለች ብለዋል። አምባሳደር ልዑልሰገድ ለኢትዮጵያ የብሪክስ አዲሱ የልማት ባንክ መቀላቀል በዚህ ዓመት ትኩረት ከሰጠቻቸው ነገሮች አንዱ ስለመሆኑ በማንሳት የባንኩ አባል ለመሆን የሚያስችላትን ጥያቄ ማቅረቧን ገልጸዋል። አምባሳደሩ ኢትዮጵያ የልማት ባንኩን ከተቀላቀለች በኋላ ግብርና ኢንጂነሪንግ እና ኢንዱስትሪ ቅድማ የምትሰጣቸው ዘርፎች መሆናቸውን ገልጸዋል። አምባሳደር ልዑልሰገድ አክለውም ኢትዮጵያ፣ ግብጽና ደቡብ አፍሪካ የአፍሪካን ጥቅሞች ለማስጠበቅ እየሰሩ እንደሆነ አንስተዋል። በብሪክስ 2014 የተመሰረተው አዲሱ የልማት ባንክ የምዕራባውያንን የፋይናንስ ተቋማት እንዲገዳደር ታልሞ የተመሰረተ ሲሆን ስምንት የብሪክስ አባል ሀገራት በአባልነት ይዟል። ኢትዮጵያ በሞያሌ ድንበር የንግድ ልውውጥ በአንድ ሺህ ዶላር ጣሪያ ለመጀመር ተስማሙ። ኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህ መሰረት በሞያሌ ድንበር ላይ የሚደረጉ የሸቀጦች ንግድ የመጀመሪያው ጣሪያ 1 ሺህ የአሜሪካን ዶላር እንዲሆን ተወስኗል። በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቅለል የንግድ ማህበረሰቦችና የኢኮኖሚ እንቅስቃሴን ለማሳደግ ያለመ ነው። በስምምነቱ የኢትዮጵያ ድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በመቶ ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎች በጋራ በተሰማሙበት የምርት ዝርዝር መሰረት እስከ አንድ ሺህ አሜሪካን ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ ማካሄድ ይችላሉ ተብሏል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግምግሞች እና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለሁለት ዓመታት በዘለቀ ድርድር የተገኘ ውጤት ነው። በኬንያ እና ኢትዮጵያ መካከል ያለውን የንግድ ግንኙነት ጠቀሜታ የሚያሳዩ የቅርብ ጊዜ መረጃዎች እንደሚያመላክቱት እንደ ኤሮፓያን አቆጣጠር በ2023 ኢትዮጵያ በምስራቅ አፍሪካ ለኬንያ ትልቁ የኤክስፖርት መዳረሻ ነበረች። ኬንያ ወደ ኢትዮጵያ በላከቻቸው ሸቀጡት 862 ሚሊዮን ዶላር ገቢ ያገኘች ሲሆን ከኢትዮጵያ ወደ ኬንያ የገቡት ምርቶች በዋናነት ቡና፣ ሻይ፣ ህይወት ያላቸው እንስሳትና የዘይት እህሎች ሲሆኑ መጠናቸውም 367 ሚሊዮን የአሜሪካን ዶላር መድረሱ ይታወቃል። የአፍሪካ ህብረት ዓለም አቀፍ አጋሮች ድጋፋቸውን በመቀነስ አፍሪካን እየፈተኑ ነው ተባለ። የአፍሪካ ህብረት ኮሚሽን እንዳስታወቀው ቁልፍ ዓለም አቀፍ አጋሮች የእርዳታ መጠንን በመቀነስ እና በአፍሪካ ምርቶች ላይ አዳዲስ ታሪፎችን በመጣ ለአህጉሪቱን እየፈተኑ ይገኛሉ ብሏል። የህብረቱ ሊቀመንበር መሐመድ አሊ የሱፍ በአዲስ አበባ በተካሄደው በ24ተኛው ልዩ የስራ አስፈጻሚ ምክር ቤት መክፈቻ ላይ ባደረጉት ንግግር ይህንኑ ሀሳብ አጉልቶ አሳይተዋል። በተለይም ከአሜሪካ የሚገኘው የእርዳታ መጠን መቀነስ፣ እንዲሁም የአፍሪካ እድገትና እድል ህግ አገዋና እንደጋቪ ያሉ የክትባት ህብረቶች መዳከም በጤና በምግብ ዋስትናና በንግድ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ሊቀመንበሩ አመላክተዋል። መሐመድ ኢየሱፍ አክለውም በአፍሪካ ምርቶች ላይ ሊጣ ሊታሰበው አዲሱ የታሪፍ ጭማሪ የአባል ሀገራት ኢኮኖሚ ሊያዳከም ስለሚችል አስጠንቀዋል። አህጉሪቱ እነዚህን ተግዳሮቶች ለመቋቋም የራሷን የሀገር ውስጥ ሀብት ላይ በመተማመን የንግድ ዘርፉን የውጭ ሀገራት ነዋሪዎችን በማሳተፍ የገንዘብ ፍላጎቷን ልታሟላ እንደሚገባ አሳስበዋል። በተጨማሪም የአፍሪካ አህጉራዊ ነጻ የንግድ ቀጠና ማጠናከርና ሙሉ በሙሉ ተግባራዊ ማድረግ የአሁኑን ፈተና ወደ እድል ለመቀየር ወሳኝ መሆኑን መሐመድ አስረድተዋል። የአባል ሀገራት ገበያ በመክፈትና ያሉትን የንግድ እንቅፋቶች በማንሳት የንግድ ልውውጥን ማሳደግ እንደሚገባም ጠቁመዋል። አድማጭ ተመልካቾቻችን ከተወተነች ኔትወርክ ለርሰ ዋዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ